በስማ ወልዶ መንፈስ ቅዱስ አዶ አምላክ አሜን። የሉቃስ ወንጌል ምዕራፍ 13። በዛን ጊዜም ሰዎች መጥተው ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለገሌላ ሰዎች አወሩለት። ኢየሱስ መልሶ እንዲያላቸው እነዚህ የገሌላ ሰዎች ይህ ስለደረሰባቸውን ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስሏችኋልን? እላችኋለሁ፣ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይም በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚህ አስራ ስምንት ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም፣ እላችኋለሁ። ነገር ግን ንስሐ ባትገቡ ሁላችሁም እንደዚህ ትጠፋላችሁ። ይህን ምሳሌ አለ። በአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መቶ ምንም አላገኘም። የወይን አትክልት ሰራተኛው፣ እነሆ ከዚች በለስ ፍሬ ልፈልግ ሶስት ዓመት የመጣው ምንም አላገኘውም። ቁረጣ፣ ስለምን ደግሞ መሬቱን ታጎሳቁላለች አሉ። እሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኮትላት ፋንድያ እስከ ፈስላ ድረስ በዚች ዓመት ደግሞ ተዋት፣ ወደ ፊትም ብታፈራ ደህና ነው፤ ያለዚያ ግን ትቆርጣታለህ። በሰንበትም በአንድ ምኩራብ ያስተምር ነበረ። እነሆም ከአስራ ስምንት ዓመት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 መለሰና ሕዝቡ እንዲሰራባቸው የሚገባ ስድስት ቀኖች አሉ። እንግዲህ በእነርሱ መታችሁ ተፈወሱ እንጂ በሰንበት አይደለም፤ ማለ ጌታ መልሶ፣ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይስ አህያውን ከግርግሙ ፈቱ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 ሴት ወስዳ ሁሉ እስኪ ቦካ ድረስ በሶስት መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ወደ ኢየሩሳሌም ሲሄድ ከተማዎችንና መንደሮችን እያስተማረ ያልፍ ነበረ። አንድም ሰው ጌታ ሆይ የሚድኑ ጥቂቶች ናቸው አለ። እርሱ እንዲህ አላቸው፣ በጠበበው በር ለመግባት ተጋደሉ። እላችኋለሁ እና ብዙዎች ሊገቡ ይፈልጋሉ፣ አይችሉም። ባለቤቱ ተነስቶ በሩን ከቆለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ክፈትልን እያላችሁ በሩን ልታንኳኩ ትጀምራላችሁ። እርሱ መልሶ ከወዴት እንደሆናችሁ አላወቃችሁም ይላችኋል። በዚያን ጊዜ በፊት በላን ጠጣን፣ በአደባባዮችን ማስተማር ልትሉ ትጀምራላችሁ። እርሱም እላችኋለሁ ከወዴት እንደሆናችሁ አላውቃችሁም፣ ሁላችሁም አመፀኞች ከኔ ራቁ ይላችኋል። አብርሃምንና ይስሐቅንም ያዕቆብንም ነቢያትንም ሁሉ በእግዚአብሔር መንግስት ባያችሁ ጊዜ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ከምስራቅና ከምዕራብ ከሰሜንና ከደቡብ ይመጣሉ፣ በእግዚአብሔር መንግስት በማዕድ ይቀመጣሉ። እነሆን ከኋለኞች ፊተኞች የሚሆኑ አሉ፣ ከፊተኞች ኋለኞች የሚሆኑ አሉ። በዚያን ሰዓት ከፈሪሳውያን አንዳንዱ ቀርቦ ሄሮድስ ሊገድልህ ይወዳልና ከዚህ ውጣና ሂድ አሉት። እንዲም አላቸው፣ ሄዳችሁ ለዚያ ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛውም ቀን እፈጸማለሁ በሏት። ዳሩ ግን ነቢይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባምና ዛሬና ነገ ከነገ በስቲያም ሊሄድ ያስፈልገኛል። ኢየሩሳሌም ኢየሩሳሌም ነቢያትን፣ የምትገድል ወደ እርሷ የተላኩትንም የምትገድል ወደ እርሷ የተላኩትንም የምትገድል፣ ዶሮ ጫጩቶቿ በክንፎቿ በታች እንደምትሰበስብ ልጆችሽን ሰበስብ ዘንድ ስንት ጊዜ ወደድኩ፣ እናንተ አልወደዳችሁም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል። እላችኋለሁ በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝ። መዝሙር ምዕራፍ 14 በሰንበትም ከፈሪሳውያን አለቆች ወደ አንዱ ቤት እንጀራ ሊበላ በገባ ጊዜ እነርሱ ይጠባበቁት ነበር። እነሆም ሆዱ የተነፋ ሰው በፊቱ ነበረ። ኢየሱስም መልሶ በሰንበት መፈወስን ተፈቅዶ አለን ወይስ አልተፈቀደም ብሎ ለሕግ አዋቂዎችና ለፈሪሳውያን ተናገረ። እነርሱ ግን ዝም አሉ። ይዞም ፈወሰውና አሰናበተው። ከእናንተ አህያው ወይስ በሬው በጉድጓድ ቢወድቅ በሰንበት ወዲያ የማያወጣው ማን ነው? አላቸው። ስለዚህም ነገር ሊመልሱለት አልተቻላቸውም። የታደሙትን ከበሬታ ስፍራ እንደመረጡ ተመልክቶ ምሳሌ ነገራቸው፣ እንዲህም ሲል ማንም ለሰርግ ቢጠራ በከበሬታ ስፍራ አትቀመጥ፣ ምናልባት ከአንተ ይልቅ የከበረ ተጠርቶ ይሆናል እና አንተንም እርሱን የጠራ መጥቶ ለዚህ ስፍራ ተውለት ይልሃል። በዚያም ጊዜ እያፈርክ በዝቅተኛው ስፍራ ልትሆን ትጀምራለህ። ነገር ግን በተጠራ ጊዜ ጠራ መጥቶ ወዳጅ ሆይ ወደ ላይ ውጣ እንዲልህ ሄደ፣ በዝቅተኛው ስፍራ ተቀመጥ። ያን ጊዜም ከአንተ ጋር በተቀመጡት ሁሉ ፊት ክብር ይሆንልሃል። እና ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳል፣ እና ራሱን የሚያዋርድ ከፍ ከፍ ይላል። የጠራውን ደግሞ እንዲህ አለው። ምሳ ወይም ራት ባደረክ ጊዜ እነሱ ደግሞ በተራቸው ምናልባት እንዳይጠሩ፣ ብድራትንም እንዳይመልሱልህ ወዳጆችህን እና ወንድሞችህን፣ ዘመዶችህንም፣ ባለጠጎች ጎረቤቶችህን አትጥራ። ነገር ግን ግብዣ ባደረክ ጊዜ ድሆችን፣ ጉንድሾችን አንካሶችን ዕውሮችን ጥራ፣ የሚመልሱት ብድራት የላቸውምና ብፁህ ትሆናለህ፣ በጻርቃን ትንሣኤ ይመለስልሃልና። ከተቀመጡት አንዱ ታንዱ ይህን ሰምቶ በእግዚአብሔር መንግሥት እንጀራ የሚበላ ብፁህ ነው አለው። እርሱ ግን እንዲህ አለው፣ አንድ ሰው ታላቅ እራት አድርጎ ብዙዎችን ጠራ። በእራትም ሰዓት የታደሙት አሁን ተዘጋጅቷልና ኑ እንዲላቸው ባሪያውን ላከ። ሁላቸውም በአንድነት ያመካኙ ጀመር። የፊተኛውን መሬት ገዝቼ አለው መወጥቼም ላየው በግድ ያስፈልገኛል፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም አምስት ጥምድ በሬዎች ገዝቻለሁ ልፈትናቸውም እሄዳለሁ፣ ይቅር እንድትለኝ እለምንሃለሁ አለው። ሌላውም ሚስት አግብቻለሁ፣ ስለዚህም ልመጣ አልችልም አለው። ባሪያውም ደርሶ ይህን ለጌታ ነገረው። በዚያን ጊዜ ባለቤቱ ተቆጥቶ ባሪያውን ወደ ከተማ ጎዳና ወደ ስላች ፈጥነ ውጣ፣ ድሆችንና ጉንድሾችንና አንካሶችና እውሮችንም ወደዚህ አግባ አለው። ባሪያውም ጌታ ሆይ እንዳዘዝከኝ ተደርጓል፣ ገናም ስፍራ አለው። ጌታውም ባሪያውን ቤቴ እንዲሞላ ወደ መንገድ ወደ ቅጥር ውጡና ውጣና ይገቡ ዘንድ ግድ በላቸው አላቸው። እላችኋለሁ ከታደሙት ከእነዚያ ሰዎች አንድ እንኳን እራቴን አይቀምስም አለ። ብዙ ሕዝብ ከእርሱ ጋር ሄዱ ነበር። ዘወር ብሎም እንዲህ አላቸው፣ ማንም ወደ እኔ የሚመጣ ቢኖር አባቱና እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እኅቶቹን፣ የራሱ ሕይወት እንኳን ሳይቀር ባይጠላ ደቀ መዛሙርቴ ሊሆን አይችልም። ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ከእናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ከሳራውያን ክሳራውን የማይቆጥር ማን ነው? ያለዚያ መሠረቱን ቢመሰረት ሊደመድሞ ቢያቅተው ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድሞ አቃተው ብሎ ሊዘብቱ በቲ ይጀምራሉ። ወይም ሌላውን ንጉስ በጦርነት ሊጋጠም የሚሄድ ከሁለት እልፍ ጋር የሚመጣበት በአንድ እልፍ ሊገናኝ የሚችል እንደሆነም አስቀድሞ ተቀምጦ የማያስብ ንጉስ ማን ነው? ባይሆንስ ሌላው ገና ሩቅ ሳለ መልእክተኞችን ልኮ እርቅ ይለምናል። እንግዲህ እንደዚሁ ማንም ከእናንተ ያለውን ሁሉ የማይተው ደቀ መዛሙሬ ሊሆን አይችልም። ጨው መልካም ነው። ጨው አልጫ ቢሆን ግን በምን ይጣፍጣል? ለምድር ቢሆን ለፍግ መቆለያ ቢሆን አይረባም፣ ወደ ውጭ ይጥሉታል። የሚሰማ ጆሮ ያለው ይስማ። አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግስት ከዊቁም ፈቃድ ከበከመ በሰማይ ከማሁ በምድር ሲሳየነ